ምን ጉር ነው? ምን ጉር ነው? እኛ ኮ ትናንት አላየንም። እኔ አንድ ነገር የተረዳሁት ነገር ቢኖር አቤልን ሁሉም ሰው አንሰብስክራይብ እንዳደረገው ያወቅሁት ማለት ነው። እና ተለቁ አላየሁትም ማለት ነው። ያየሁት ጠዋት አስራ ወደ ሰዓት ተነስቼ ቲክቶክ ላይ ስክሮል ወር ያደረግኩ ሰልፍ፣ ውሽሚት ና ውሽሜው ቀይ ልብስ ለብሰው ቫለንታይ እንዳይመስለው ምናምን ዲ ቫለንታይ ልዳይ ድረት ነ ዲ መቼ ነው ይሄ ነገር ሳላውቀው ምናምን ብዬ ከአብርሽ ዩቱብ ቻናል ስገባ ይሄን ሚዲ አላገኘሁትም። ሆ ገረመኝ፣ ደነቀኝ፣ ምን ይባላል። ሲጀመር እንደዚህ እያለ ሩታ እንዴት ነው ይቅርታ ታድርግልኝ ሩታ ትቅረበው፣ ሩታ ይቅርታ ታድርግለት ምናምን የምትሉት ይሄ ነገር፣ እንደዚህ ያደረገ እያየች እንዴት ነው? ጭራሽ ከቤቷ እኮ ነው የሄደችው። ገባችሁ? ምን ምን የሆነ ሰው እንዲታረቅ እንኳን ብፈልግ ከሩታ ቤታ ትሄድም ነበረ ከአብርሽ ራስ። በጣም የሩታን ፎቶ እና የብርሽ ፎቶ እዩ። እንደገና ደግሞ ይሄ ፕሮግራም የተዘጋጀው አዲስ አበባ ነው። ከቦታ ጀራ ወደ አዲስ አበባ ተመልሰዋል ማለት ነውና ከእና አብርሽ ቤት ነው ይሄ ፕሮግራም የተዘጋጀው። አብርሽ እና ሄርሜላ ብቻቸው ሁኖ ይሄ ፕሮግራም ሲያዘጋጁ ምናምን ምን የሚሰሩ ይመስላችኋል? ስታስቡት ጥሩ ነገር የሚያደርጉ ለሩታ ጥሩ ነገር ምናምን እያደረጉ ይመስላችኋል? በጣም ነው የሚያሳፍረው እውነት ለመናገር ማለት ነው። አብርሽ ከምሬንም ነግርህ ሩታ መቼም መቼም መቼም ቢሆን ይቅርታ ታደርግልህ መቼም ቢሆን ማለት ነው። ጭራሽ ቤቷ ሄደህ አቤልን ተሞጋግሳለህ። በጣም የሚወደው ጓደኛ ለእኔ ሀሳቤ ምናምን እስኪ ሰምተናቸውን ንጣ በእናታችሁ እንዴት እንደሚያናድ ማለት ነው። ምን አድርጎ ነው ለአንተ ሀሳቢ፣ ለአንተ ልዩ፣ ለአንተ የደረሰልህ፣ ለአንተ ጥሩ ቦታ የሆነልህ? ምን አድርጎ ነው እስኪ አልገባኝ። ምንድን ነው ያደረገለት ነገር? ትዳሩን ባፋታ ነው ጥሩ ነገር አድርጎልኛል ብሎ እንትን የሚለው? ከዚህ በላይ ብዙ ይገባል። ደስ ይልካል ብዬ አስባለሁ። እንኳን ደስ መልካም መግለጽ አልችልም። ብቻ የኔ አሳቢ፣ የሰው ጭቅ ተረጂ፣ ብዙ ነገር የማይበግርግ በቃ አላውቅም ብቻ የሆነ ብልሃትነትን ወይም ደግሞ ራስ ወይም ደግሞ ለሰው ደስታ ብለህ የምትኖር ሰው ብዙ ነገር የምታስቀድም መካሪ፣ ብዙ ሰውነት ና አቢ ላይ በጣም እናመሰግናለን። ኮንግራ መቶ ቄ ስለገባሁ ደስ ብሎናል። የአንቺ ሀሳቢ፣ የአንቺ አለቅላቂ፣ የአንቺ አቶስቷሽ፣ የአንቺ ነገር አመላላሽ፣ የአንቺ አቃጣሪ፣ የአንቺ ምን ልበልሽ? የትዳር አፋች ተባባሪ ስለሆነች የኛ መስኪን የኛ ጎበዝ የኛ ጀግና የኛ ይበገሬ የኛ ልዩ ኛኛኛኛ ስታስጠይ ማፈሪያ። ምን አድርጎ ነው እንደዚህ የምትሆኙት? ምን ስላደረገ ነው እንደዚህ የሚያቀባጥርሽ? ትጨማር የአብርሽና የሩታን ህይወት ስለበጠበጣችሁ ስላገዘሽ ነው፣ ለአንቺ ጥሩ ነገር ያደረገ ይመሰለሽ? ለአንቺ ጥሩ ነገር ያደረገ መስሎ የታየሽ? እንደዛ ስላደረገ ነው እንዴ? አልገባኝም። እንደዛ ነው አንቺ እያስብሻለሹ

ነው የሚያነ እንደዚህ አርኪ እህት ወንድሞች ታላላቆች፣ እንዲሁም ታናናሾች እህት ወንድሞች፣ ኤርትራውያን፣ ኢትዮጵያውያን ምንድነው ምንድነው ምንድነው አስር ጊዜ አፍንጫን የምትሆነው እምትሆነው ነው? ችግርህ። ጢፍ ና ሲስጠላ ቆሻሻ ቆሻሻ ነህ አንተ። ሲጀመር ከዚች ልጅ ጋር እስካለህ ድረስ ቆሻሻ ነህ። ሰው እንዴት ትዳሩን ከፈለሰች ትዳሩን ከምታበላሽ ትዳሩን ከምትበትን እሴት ጋር እንዴት ቁሞ ይታያል? እንዴት እንዴት ቁሞ ሊታይ ይችላል? እስኪ ንገሩ። ቁሞ መታየት ነበረበት። እንደዚህ መሆን ነበረበት። አብርሽ እንደዚህ ነበር መሆን የነበረበት። ለትዳሩ እንደዚህ ነው ውለተው። ትዳሩን እንደዚህ ነው የሚያሟሙቀው። እንደዚህ ነው ትዳሩን የሚጠብቀው። ለትዳሩ በቃ የሆነ ኮንፊውዝድ አለው ተብሎ የሚታሰበው እንደዚህ ነው። እስኪ ንገሩኝ፣ አስረዱኝ። እስኪ አብርሽ ለትዳሩ እስኪያው ምንድን ነው አደረገ የሚባለው ምንድን ነው እያደረገ እየለፋ እየጣረ እየጋረ ነው ያለ የሚባለው? ምንድን ነው የሚያደርገው? እስኪ አብርሽ እስኪ ንገሩኝ፣ ምን ሲያደርግ ነው እንደዚህ የሚባለው? ትዳሩን ከሚፈልስ ሚስቱን ከሚያናድ ለሚስቱ ጥሩ ሪስፔክት ከሌለችው ሰው ጋር ቁሞ እስከታየ ድረስ ውሻ ነው ውሻ፣ ውሻ ነው ካንተ አብርሽ ውሻ፣ አስመሳይ፣ ባለጌ ደግሞ ክፍትፍ፣ እሱን አፍክን መጀመሪያ ባስጠረዝከው ድንጋይ ራስ። ሲጀመር ሪስፔክትም ክብርም የሚጀምረው ከሚስት ነው፣ ልንገርህ፣ ከሚስትህ ከቤተሰቦች ነው መጀመሪያ ያለበት። ቤተሰቦችህ አይሆንም እንደዚህ ነገር አታድርግ፣ ጸበል ቦታ ሂድ፣ እንትን በል፣ ሰዓት አውልቅ፣ ምን በል ሲሉህ የምን ሰዓት ነ ማወልቅ? ምንድን ነው እንደዚህ የምትሉት እናንተ? ፋራ ናችሁ እንዴ? እናንተ ሰው ሲቀርብ ሰው ሲጓደዳ ትወዱም እንዴ? እናንተም እንደ ሌሎች ፋራ ልትሆኑ ነው እንዴ? እንደ በጎቹ ፋራ ልትሆኑ? ስነስርዓት ያዝ። የማዳም ቅመሞች በግ ተብሎ አይሰደው እዚህ ጋር ታሞጋግሳለህ። ሰው በውስጥ ሲመክር ደግሞ በጎች ስላሏችሁ ይሄ መሀይም ሁላ ስላላችሁ ሁላ እንደዚህ እያላችሁ እኔ ላይ መታችሁ እንትናት በሉብኝ ምናምን ትላለህ። መሀይም ክንፈልግ በክንፈልግ ከአንተ በኋላ ውጭ መሀይምና በግ የለም ልንገርህ። ስነ ስርዓት ያዝ። አብርሽ ብዙ ሰው እየመከረህ ነው አይደለ? ግን ማንም ያል የማይገባው ደንቆሮ ስላለ እናንተ ማብራችሁ ደንቆሮና ልትሆኑ ነው እንዲ? እንደዚህ ነው የምታደርገኝ ምናምን ብለህ የምታስብ ሰው አለህ። ማንንም የመሳደብ ቻንስ የለህም። ልንገርህ አስረግጬ ነው የምናግረው። ከዚች ልክስክስ ጉሻ እንትን ገረዘው ተልከስከስ። ደግሞ ከሩታ ቤት ውጡላት፣ ሌላ ቤታችሁን ያዙ። ገባችሁ፣ ውጡላት። ሩታ ቤት ከምር ውጡላት። ደግሞ ቤቷ እየሄዳችሁ እንደፈለገ ትሽካካላችሁ። እዚያ አይደለ ጋድሚያ ሁላ አህያ ማፈሪያዎች። በጣም የምታስጠሉት፣ በጣም ማለት ነው ሲበዛ በጣም ትደብራላችሁ። በጣም የምታስጠሉት እኔ አብሬሽ እንደዚህ ወርዱ አብሬሽ በዚህ ልክ ተበላሽቶ እንደዚህ የሚያስጠላ ኔቸር ይኖረዋል ብዬ ላስብ አላቀም ነበር። በጣም ማለት ነው። እና እኔ እንጃ በጣም ነው የከፋኝ። ብቻ በጣም ማለት ነው። እንደዚህ አይነት ከእንደዚህ አይነት ባል እግዚአብሔር ይሰውራችሁ። ሌላ ምንም አልላችሁ ምንም አልላችሁም ሌላ። እና በጣም በጣም ያስጠላል። እንደዚህ አይነት ባል ከማግባት ቁሞ መቅረት ይሻላል። እና ሩታ እኔኮ ለምን ይቅርታ ታደርግለት ምሩታ፣ ሩታ ይቅርታ ታድርግለት። አብረሽ መቶ ትናንት በማን ቤት ነው እንደዛ ሲል የነበረው? በቡቹ ቤት መቶ እንደዚ እንትን ብሎ ምናምን አዲስ አበባ ሆኖ ለጥ ብሎ የመጡ አስመሰዮች። አሁን ቻናላችሁ ቀዝቀዝ ሲል ደግሞ ትሄዳላችሁ፣ አይደለም ወደዛ ትሄዳላችሁ። ሌላ ምንም አይደለም። የእናንተ እንትን ሩታ፣ ሁለተኛ ማንንም ማንንም ደጅሽ ላይ ማድረስ የለብሽም። ማንንም ማለት ነው። ማንም መቱ ነይ ብሎ ይሄን ነገር ሊጠይቅሽ፣ ለዛ ሰው ምላሽ መስጠት የለብሽም። አህያን ከአህያ ጋር ተይው። ገባሽ? አንቺ ሥነሥርዓት ያለሽ ሰውነሽ። ስለዚህ አንቺ ከእንግዲህ በኋላ ሩታ ጋር ሄደው ሩታ ቤት እንደዚህ የሚያደርጉ ከሆነ እኛ ልሰድባት የምችለው ሩታ ነው። ሩታ ተቀብላ ምላሽ የምትሰጣቸው ከሆነ ሩታ ተቀብላ የሆነ ነገር የምታደርጋቸው ከሆነ እኔ የምጣለው ከሩታ ጋር ነው። ከማንም ጋር አይደለም። ከማንም ጋር ከማንም ጋር አይደለም። የምጣለው ከሩታ ጋር ነው የምጣለው። ማንም ማንም ደጅ ላይ አታስገቢ። ለማንም ምላሽ አትስቺ። ማንንም አትስሚ። ማንም እንዲናገርሽ ፍቃድ መስጠት የለብሽም ማንም ማለት ነው። አንቺ የተሻለሽ ሰው ነሽ። የተሻለ ሰው ነው የሚያስፈልግሽ እንጂ እንደነዚህ አይነት ማህይሞችና ድንቆሮ ደነዞች ጋር ማውራት የለብሽም እና በጣም ያሳፍራል። እውነት ለመናገር በጣም በጣም ማለት ነውና በጣም ነው ያፈርኩባችሁ እኔ በጣም ማለት ነው እና ሁላችሁም እየገባችሁ ሸር አድርጎላቸው ጋይስ፣ ለነዛ አህያ በጎች ለናቤ፣ ለነብርሽ፣ ለነብሩክ፣ ለነሄርሜላ ደነዝ ድንዝዞች።